ሰላም ጤና ይስጥልን በሀገር ውስጥና በመላው አለም የምትገኙ ወደ ቻናሌ ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል ለዛሬም ለእናንተ ይጠቅማሉ ብዬ ያሰብኳቸውን መረጃዎች ይዤ እቀርብ ያለው እንግዲህ ለዛሬ በሁለተኛው ቻናል ወይም ደግሞ በተለዋጭ ቻናላችን ላይ ይዤ የቀረብኩት ርዕስ ሰይጣን ሲኦል ይዞን ሊገባ ሲያስብ የሚያሰራን ስድስት ኃጢአቶች ምንድን ናቸው የሚለውን ነው። እንግዲህ የሰይጣን ትልቁ ዓላማ የሰው ልጆችን ኃጢአት አሰርቶ በክፋት ጎዳና ላይ መርቶ ወደ ሲኦል ይዞ መግባት ነው። ሌላ ዓላማ የለውም። ስለዚህ ከበርካታ ሺህ ዓመታት ጀምሮ ይህንን ተንኮሉን ተግባራዊ ለማድረግ ሲጠር ቆይቷል። አሁንም እያደረገ ነው። ወደፊትም ይቀጥላል። ስለዚህ ይሄ የሰይጣን ሴራ የገባቸው ሰዎች ከዛ የሲኦል ህይወት ለመዳን የእግዚአብሔርን መንገድ ይከተላሉ። ፊታቸውን ወደ እግዚአብሔር ያዞራሉ፣ እግዚአብሔርን ይለምናሉ፣ በእግዚአብሔር ይታመናሉ፣ እግዚአብሔርን ያምናሉ ወዘተ። ነገር ግን ነገር ግን አውቀው የሚሆን ሳያውቁ ይህንን መንገድ ትተው ለሴጣን የተመቻቹ ሰዎች ግልጽ ነው የመጨረሻ ህይወታቸው ምን እንደሆነ ይታወቃል። ስለዚህ ይህንን እውነት የሚያውቀው ሴጣን ከበፊት ጊዜ ጀምሮ በዚህ መንገድ ሲጓዝ ኖሯል ሲጓዝ ቆይቷል። ስለዚህ ስለዚህ ሴጣን የትኞቹን ኃጢአቶች አሰርቶ ነው ወደ ሲኦል ይዞን ሊገባ የሚፈልገው የሚለውን አብረን በጋራ የምንመለከተው ይሆናል። እንግዲህ ሴጣን ሲኦል ይዞን ሊገባ ሲያስብ የሚያሰራን ኃጢአቶች በጣም በርካታ ኃጢአቶች አሉ፣ በርካታ ኃጢአቶች አሉ። የኃጢአት ትልቅና ትንሽ ያለውም ኃጢአት ኃጢአት ነው። ነገር ግን እስኪ የበለጠ ግን የበለጠ የሰው ልጆች ክፋት የሚገለጡባቸውን ኃጢአቶች እንመልከት። አንደኛው ገንዘብን ያለ ገደብ ማፍቀር ነው። እንግዲህ ሴጣን የሰው ልጆችን ከሚያጠምድባቸው ወጥመዶች መካከል አንደኛው ለገንዘብ ያላቸው ፍቅር ገደብ አልባ እንዲሆን መጠኑ በጣም እንዲጨምር፣ እንዲሁም ደግሞ በዛ የተነሳ ለብዙ ነገሮች ዋጋ መስጠት ሲገባቸው ያንን ትተው ገንዘብ ላይ ብቻ ሙጥኝ እንዲሉ ያደርጋቸዋል። እንግዲህ መጽሐፍ ቅዱስ እንደሚነግረን ገንዘብ የኃጢአት ስር ነው ያላግባቡ ከተጠቀምንበት ወይም ደግሞ ያላግባቡ ልንጠቀምበት ከፈለግን ማለት ነውና እዛ ላይ ጥንቃቄ ልናደርግ ይገባል። ነው የሰው ልጅ ገንዘብን ከመጠን በላይ የሚወድ ከሆነ አምላኩን ይክዳል። ለዚህም ነው ሀብታም መንግስተ ሰማያት ከሚገባ ይልቅ በግመል በመርፌ ቀዳዳ ቢሾልክ ይቀለዋል የተባለው እና እንግዲህ የሰው ልጆች ለመኖር ገንዘብ ያስፈልጋቸዋል ቤተሰቦቻቸውን ርዳትም ሆነ የቤተሰባቸውን ህይወት ለመደገፍ ገንዘብ ያስፈልጋቸዋል ያ ግን በአግባቡ ሲሆን ነው ገንዘብ የምናገኝበት መንገድም እንዴት ነው ገንዘብ በሌሎች ላይ ግፍ ሰርተን ሌሎችን አስለቅሰን ሌሎችን ለችግር ዳርገን ወይ ወይም የምናገኘው ወይስ በትክክለኛው መንገድ ለፍተን ነው መጽሐፍ ቅዱስም ምን ይለናል እንግዲህ በላብህ በወዝህ ጥረህ ግረህ ብላ ነው የሚለው የሰው ልጆች ያንን እውነት ክደው በአቋራጭ መንገድ ለመሄድ ሲነሱ ለሴጣን አላማ ይመቻቻሉ ማለት ነው። እና አንደኛው እንግዲህ ገንዘብን ያለገደብ ማፍቀር፣ ከመጠን በላይ ማፍቀር ሴጣን ሲኦል ይዞን ሊገባ ሲያስብ ከሚያሰራን ኃጢአቶች መካከል አንደኛው ነው ማለት ነው። ምክንያቱም ገንዘብን ከመጠን በላይ የሚወዱ ሰዎች ግብ ሲሰሩ ይስተዋላሉ። ፍርደገምድል ዳኞች ሲሆኑ ይስተዋላሉ የቅርብ ሰባቸውን የቤተሰባቸውን ጨምሮ የወንድም የእህታቸውን ነፍስ ሲያጠፉ ይታያሉ። ለገንዘብ ተብሎ ማለት ነውና ለገንዘብ ተብሎ የማይሰራ ኃጢአት የማይሰራ ወንጀል የማይሰራ ግፍ የለም እና ከመጠን በላይ ገንዘብን መውደድ ከመጠን በላይ ገንዘብን ማፍቀር የኃጢአት ስር ነው፣ የኃጢአት ስር ነው። ስለዚህ ለገንዘብ ያለን አመለካከት የተዛባ ከሆነ ካሁኑ ልናስተካክለው ይገባል። ምክንያቱም ሀጢአት ከሚያሰሩ ነገሮች መካከል አንደኛው መጠን አልባ የገንዘብ ፍቅር ስለሆነ ማለት ነው። ሁለተኛው እንግዲህ ሰይጣን ሲኦል ይዞ ሊገባ ሲያስብ ከሚያሰራን ሀጢአቶች መካከል ሁለተኛ ህይወትን ማጥፋት ነው። እንግዲህ በነገራችን ላይ ሀጢአቶች እርስ በርሳቸው የተሳሰቡ ናቸው፣ እርስ በርሳቸው የተገማመዱ ናቸው እና ህይወት ማጥፋት በእግዚአብሔር ዘንድ በጣም የተጠላ ነው። እንግዲህ የአቤልና የቃይንን ታሪክ መመልከት ይቻላል። ሰዎች በተለያየ ምክንያት የሰዎችን ህይወት ያጠፋሉ። አንደኛው ቅናት ነው። የመጽሐፍ ቅዱሱን የወንድማማቾችን የአቤልና የቃይንን ታሪክ እንኳን ብንመለከት ሁለቱን መስዋዕትነትን ሲያቀርቡ ወይም ደግሞ መስዋዕት ሲያቀርቡ ከቃይን ይልቅ የአቤል መስዋዕት ስለተወደደ በእግዚአብሔር ዘንድ ግርማ ሞገስ ስላገኘ፣ ምክንያቱም ከልቡ ከልቡ ያንን መስዋዕት ስላቀረበ እንዴት የኔ ይናቃል በሚል ቃየን በአቤል ላይ የፈጸመውን የግድያ ወንጀል እናውቃለን። ከዛም በኋላ ደግሞ ያን ተከትሎ በሱ ላይ የደረሰውንም ነገር እናውቃለን። መጽሐፍ ቅዱስን ያነበባችሁ ሰዎች ይህንን እውነት በደንብ ትረዱታላችሁ። ስለዚህ አንደኛው ለሰው ልጆች ህይወት መጥፋት ምክንያት የሆነው ቅናት ነው ማለት ነው። ይህንም በቃይ ላይ ተመልክተናል፣ በአቤል ላይ ተመልክተናል። ስለዚህ ሰዎች እንግዲህ ሲቀኑ፣ ሲበለጡ፣ የበታችነት ስሜት ሲሰማቸው ጥላቻቸው መጠን ያልፍና የሰዎችን ህይወት ለማጥፋት ይነሳሳሉ። እንግዲህ በግብታዊነትም ይሁን ታስቦበት የሚደረግ የሰው ልጆች ህይወት ማጥፋት በምድርም በሰማይም የሚያስጠይቅ ነው። በምድርም ወንጀለኝነት ነው፣ በሰማይም ወንጀለኝነት ነው። የምድርና የሰማዩ የፍርድ አሰጣት ሂደት ይለያይ እንጂ ህይወት ያጠፉ ሰዎች ምድርም ላይ ይጠይቃሉ፣ በሰማይ ቤትም ይጠይቃሉ። ስለዚህ ይሄንን እንኳን እያወቁ ብዙ ሰዎች ይህንን ኃጢአት ከመስራት ወደኋላ አይሉም፣ ወደኋላ አይሉም፣ ስሜታዊ ይሆናሉ የጠቃቀስናቸው ምክንያቶች መገለጫዎቻቸው ሲሆኑ የራሳቸውን የቅርብ ሰው እንኳን ከማጥፋት አይመለሱም። ይሄ ደግሞ ለሴጣን መንገድ መክፈት ነው። ሴጣን ደግሞ ሲኦል ይዞን ሊገባ ሲያስብ ገፋፍቶ፣ በተለያየ መንገድ ገፋፍቶ ከሚያሰራን ሀጢያቶች መካከል አንደኛ ነው፣ የሰው ህይወትን እንዳጠፋ ነው የሚያደርገው። አሁን አንዳንዶች አይ መጠጠት ሆነው ተገፋፍት ሆነው ሰክሮ ነበረ ስሜታዊ ሆኖ ነበር እንደሚሉ ምክንያቶችን ይሰጣሉ። ምክንያቶቹ ምንም የሆኑ ምንም የሰው ልጅን ህይወት ሊሆን ደግሞ በእግዚአብሔር አምሳል የተፈጠረን የሰው ልጅን ህይወት ማጥፋት ከኃጢአቶች ሁሉ የከፋ ኃጢአት ነው። ስለዚህ ሁለተኛው የሴጣን የማሳሳቻ ሲሆን ይዞ የመግቢያው መንገድ የሰው ልጆችን ህይወት እንዲያጠፉ ማድረግ ነው። ሶስተኛው እና ብዙ ሰዎች የሚወድቁበት ፈተና ምንዝርና ወይም ደግሞ ዝሙት የምንለው ነው። እና እንግዲህ ሰይጣን አስርቱ ትዕዛዛት ላይ የሰፈሩትን ነገሮች በደንብ ያውቃቸዋል እና የሰው ልጆች በምንም አይነት ሁኔታ እነዛን ትዕዛዛት እንዲያከብሩ አይፈልግም። እና እንግዲህ በእግዚአብሔር ዘንድ ከተጠሉ እግዚአብሔር ከማይወዳቸው ከሚጸየፋቸው፣ እና ደግሞ ካስጠነቀቅባቸው ኃጢአቶች አንደኛው ዝሙት ነው። የዓለም ታላላቅ መሪዎች፣ ጀግና የተባሉ፣ ብዙ የዓለምን ታሪክ የቀየሩ፣ በጀብድ ስራቸው የታወቁ እጅግ በጣም ታላላቅ ሰዎች ሳይቀሩ በዝሙት ፈተና ተፈትነው ወድቀው ታሪካቸው ተበላጭቷል። ይህንን እንግዲህ ሰይጣን ከበፊት ጀምሮ ያውቀው ስለነበረ በተለይ መልካም ሰዎች የተባሉ በሰዎች ዘንድ ግርማ ሞገስ ያላቸው በድርጊታቸው ዓለምን ይቀይራሉ የተባሉ ሰዎችን በሌላ መንገድ ማጥቃት ሲያቅተው መዞ ከሚነሳቸው መሳሪያዎች መካከል አንደኛው ዝሙት ነው። የብዙዎችን ታሪክን መመልከት እንችላለን። በሴት ፍቅር የወደቁ ያለም ታላላቅ መሪዎች አሉ። ያለም ታላላቅ ጀነራሎች አሉ። በታሪክ ላይ ስማቸውና ታሪካቸው ተከትቦ አለ። ስለዚህ ሁሌ እነዚያን ሰዎች ዓለም ባስታውሳቸው ታሪክ ባስታውሳቸው ቁጥር አብሮ የሚያነሳው አሉታዊ ማነታቸው ደግሞ በዝሙት መውደቃቸውን ነው። እና ከመጽሐፍ ቅዱስም እየጠቀሱ ያንን መናገር ይቻላል። በዓለማዊ ሰዎችም ላይ ይህንን እየጠቀሱ ታሪክን እያጣቀሱ መናገር ይቻላል። ስለዚህ ሶስተኛው መፍተኛ መንገድ እንዲሁም ደግሞ ሰይጣን ሲኦል ይዞን ሊገባ ሲያስብ ከሚያሰራን ዋና ዋና ኃጢአቶች መካከል ሶስተኛው ዝሙት ወይም ደግሞ ምንዝርና ነው። ስለዚህ ቅዱስ ጋብቻም የታዘዘው ቅዱስ ጋብቻም የተፈቀደው ለዛ ነው። አንድ ወንድ በአንዲት ሴት ታምኖ እንዲኖር፣ አንዲት ሴትም ደግሞ በአንድ ወንድ ታምና እንድትኖር ማለት ነው። ነገር ግን አሁን ያለውን የዓለማችንን ነባራዊ እውነታ ስንመለከተው ብዙ ነገሮች ከዛ እንዳፈነገጡ መረዳት እንችላለን። ምክንያቱም የሰዎች ደካማ ጎን ምን እንደሆነ ሰይጣን ጠንቅቆ ያውቃል። ገንዘብ የሚያፈቅሩትን በደካማ ጎናቸው በገንዘብ ይመጣባቸዋል። እንዲሁም ደግሞ ለዝሙት እጃቸውን ለሰጡት ደግሞ በደካማ ጎናቸው በዝሙት ይገባባቸዋል። ሌላም ሌላ ምክንያቶች መጥቀስ እንችላለን። ስለዚህ ሰይጣን ሲኦል ይዞን ሊገባ ሲያስብ ከሚያሰራን ዋና ሀጢያቶች መካከል እንግዲህ ሶስተኛው ዝሙት ወይም ደግሞ ምንዝርና ነው ማለት ነው። ይህንን ልብ ልንል ይገባል። ሌላው እንግዲህ ሀጢያት ምንድን ነው? ሰውን መጥላት ወይም ደግሞ በጣም ስር የሰደደ ጥላቻ ነው። እንግዲህ እግዚአብሔር በመጽሐፍ ቅዱስ ላይ ያስቀመጠልን እውነት አለ ያ እውነት ምንድን ነው? ባለንጀራህን እንደራስ አድርገህ ውደደው የሚለው እና ይህንን ጥቅስ ሴጣን በጣም ስለሚጠላው ሰዎች ዘንድ ፍቅር እንዲኖሩ ስለማይፈልግ ሁሌም አለም የጦርነት መድረክ እንድትሆን ስለሚሻ ስለሚፈልግ ሁሌም ወንድምን በወንድሙ ላይ፣ ቤተሰብ በቤተሰብ ላይ፣ አባትን በልጅ ላይ፣ ልጅም በእናት ላይ ያስነሳል ሲያስነሳም ተመልክተናል እና ብዙ ቤተሰብ ውስጥ ሰላም የለም። አባት ልጁን ሲገድል ልንመለከት እንችላለን። ልጅ እናቱን ሲገድል ልንመለከት እንችላለን። ወንድም በእህቱ ላይ ጥቃት ሲሰነዝር ልንመለከት እንችላለን። እህት በወንድሟ ላይ ጥላቻዋን በተግባር ስትገልጽ ልንመለከት እንችላለን እና ይሄ ሁሉ ምንድነው? ሴጣን በሚፈጥረው በልባችን ተነሳሽነት ላይ በሚዘራው የጥላቻ ዘር የተነሳ የሚከወን ክፉ ተግባር ነው። ስለዚህ ብልጥ እስካንሆን እስካልነቃን ድረስ ለሴጣን እንመቻቻለን የሚባለውም ለዛ ነው እና ባልንጀራን እንደራስ ውደደው የሚለውን ቃል ሴጣን መሻር ሲፈልግ በሰው ልጆች ልብ ላይ ጥላቻን አንግሶ ወንድም ወንድሙን እንዲገድል ልክ ቃየን አቤልን እንደገደለው ማለት ነው። ሰዎችም በቅርብ ያለውን ወይም ደግሞ በቅርብ የሚያውቁትን ሰው የቤተሰብ አባል ጓደኛ፣ ወዘተ እንዲገሉና እጃቸውን እንዲያነሱ ምክንያት ይሆናል ማለት ነው። ስለዚህ እንግዲህ ሲኦል ይዞን ሊገባ ሲያስብ ሲያመቻችን ከሚጠቀምባቸው ዘዴዎች መካከል አንደኛው እንግዲህ ያው ጥላቻን ዘርቶ በሰዎች ላይ እንድንነሳ ማድረግ ነው። ይህንን ካወቅ ልንጠነቀቅ ይገባል። እንግዲህ እንደ ባህሪያችን አንዳንድ ሰው በጣም ስሜታዊ ነው። አንዳንድ ሰው ደግሞ በጣም ትግስተኛ ነው። ስሜታዊ የሆኑ ሰዎች ይሄ ሴራ ገብቶን ከስሜታዊነታችን ነፃ የምንወጣበትን ዘዴ ማመቻቸት ይኖርብናል ማለት ነው። ሌላው እንግዲህ ሰይጣን ከሚያሰራን ኃጢአቶች መካከል አንደኛው ምንድነው? ሐሰትን እንድንናገር ማድረግ ነው። አሁን አንዳንዱ ሰው በጣም የተከበረ ሰው ሆኖ ታገኙታላቸው። ብዙ ኃላፊነት የተጣለበት ሰው ሆኖ ልታገኙት ትችላላቸው ብዙ ቦታ ላይ ለሰዎች ፌቨር ሲያደርግ ልትመለከቱ ትችላላችሁ። እና ያለውን የክብር ቦታ ታውቃላችሁ። ያ ሰው ግን አንድ ቀዳዳ ሊኖረው ይችላል። ያ ደካማ ጎኑ ሀሰት መናገር ሊሆን ይችላል። እና ውሸታምነትን በሰዎች ላይ ማንገስ ማለት ነው። እና ውሸትን የሚወድ ሰው እግዚአብሔርን ያስቀይባል። ሀሰት መናገር ኃጢአት እንደሆነ መጽሐፍ ቅዱስ ላይ አለ። በሀሰት አትማልም የተባለው ያለ ምክንያት አይደለም እና ሰዎች በተቻላቸው መጠን ከእውነት መንደር መራቅ እንደሌላቸው መጽሐፍ ቅዱስ በደንብ አስረግጦ ይነግረናል፣ ያስተምረናል። እና ምን ያህሎቻችን ያንን ተግባራዊ እናደርገዋለን? ራሳችንን እንጠይቅ። ነገር ግን ከሀጢያቶች መካከል አንደኛው ሰይጣን ለሚያስበው መንገድ ከምንመቻችበት ከሀጢያቶች መካከል አንደኛው ሀሰት መናገር መሆኑን አስበን ልንጠንቀቅ ይገባል። የሚለው ያው እግረ መንገድ መናገር ይኖርብኛል እንግዲህ፣ ዋናው እና ደግሞ ሌላው ሰይጣን ሲኦል ይዞን ሊገባ ሲያስብ ከሚያሰራን ኃጢአቶች መካከል አሁን በአለም ላይ በአለም ላይ እጅግ በጣም እየተስፋፋ የመጣው እግዚአብሔርን ፈጣሪን መካድና ሰይጣን አምልኮ ነው። ይሄ በተለይ ደግሞ በውጭው ዓለም በምዕራቡ ዓለም ከመቼውም ጊዜ በላይ የተስፋፋ የመጣ እውነት ነው። እና ብዙዎች ከእምነታቸው እየወጡ እምነት አልባ የሆኑ ነው። ብዙዎች ክርስቶስን ክደው ሴጣን ወደ ማምለክ እየሄዱ ነው። ብዙዎች የክርስቶስን ቤት ወይም ደግሞ ቤተክርስቲያንን ትተው እነ አንቶን ሌቪ ወደ ሰሯቸው የሴጣን ቤተ አምልኮች እየጎረፉ ነው። የተለያዩ ቪዲዮዎችን መመልከት ትችላላቸውና ልክ እግዚአብሔርነኛ በቅዳሴ ሰዓት እንደምናመሰግነው፣ በጸሎት ሰዓታችን እንደምናመሰግነው፣ እነሱን ቤተ አምልኳቸው ሄደው ሰይጣንን በአንደበታቸው ሲያመልኩት ሲያሞጋግሱት አምላካቸው እንደሆነ ቃል ሲገቡለት ሰምተናል። እንግዲህ እንዲህ አይነት ነገሮች አሁን የሆኑ ዘንድ የሰው ልጆች ሲኦል እንዲገቡ ካመቻቹ ሰዎች መካከል በግንባር ቀደምትነት የምንጠቅሰው ደጋግመን በዚህ ጉዳይ ላይ ስንሰራ የምናነሳው አንድ ሰው አለ። ያ ሰው ለመጀመሪያ ጊዜ አሜሪካ ውስጥ የሴጣንን ቤት አምልኮ የመሰረተው ዛንዶር አንቶን ሌቪ ነው። እና አንቶን ሌቪ በሱ ቤተ አምልኮ ውስጥ እጅግ በርካታ የዓለማችንን ታዋቂ ሰዎች ሳይቀሩ በሴጣን አምልኮ እንዲጠመቁ አድርጓል። ሴጣን እንዲያመልኩ፣ ሴጣን አምላካችን ነው ብለው እንዲቀበሉ እሱ ራሱ ባወጣው ስርዓትና ደንብ እንዲገዙ አድርገዋቸዋል። እና እነዛ ሰዎች እንግዲህ ነፍሳቸውን ለሰይጣን ሸጠው ሲኦልን መርጠዋል ማለት ነው። እና ይሄ ትልቅ ኃጢአት ነው ፈጣሪ መክንያት ትልቅ ኃጢአት ነው። እና ፈጣሪም የነገረን ነገር አለ። ከእኔ በስተቀር አምላክ የለም፣ እና ሌላ አምላክ እንዳታምን ወይም ደግሞ እንዳታመልክ የሚል ማስጠንቀቂያ ሰጥተውናል። እሱን ብቻም ሳይሆን ቀናተኛ አምላክ እንደሆነም ነግሮናል። ነገር ግን ያንን እውነት ክደን፣ ያንን የወንጌል ቃል ሽረን፣ ያንን የወንጌል ቃል ትተን አሁን አሁን ባለው ነባራዊ እውነታ ስንገመግመው እና ስንመለከተው ብዙዎች ብዙዎች ወደ ሴጣን አምልኮ መንገድ እየሄዱ ነው። ይሄ በተለያየ መንገድ እንግዲህ ይገለጻል። የእኛን ሀገር ሴጣን አምላኮችም ስትመለከቱ ጨሌው፣ ቮለንቲቻው ባዕድ ማምለኩ፣ ለሴጣን መስገዱ፣ ለጠንቋይ መስገዱ፣ ባላዋልያው አዳልሞት የምንለው ብዙ ብዙ ብዙ ማንሳት እንችላለን እና ያ ያ ሁሉ እንግዲህ ፈጣሪ መክዳት ነው እና አንቶ በጣም ዘመናዊ በሆነ መልኩ ሴጣን እናምልካለን፣ እናስመልካለን ይበሉ እንጂ እኛም ሀገር ደግሞ ከአያት ቅም አያት እየተባለ እየተወራረሰ የመጣ የባዕድ አምልኮ መንገድ አለ እና ብዙዎች አሁን ድረስ እየተቸገሩበት ያለ ቤታቸው እየተበላሸበት ያለ መንገድ አለ። ያ ፈጣሪ መቅዳትና ሴጣን ማምለክ ነው፣ ሌላ ትርጉም የለውም እና ይሄ እንግዲህ ሴጣን ሲኦል ይዞን ሊገባ ሲያስብ ከሚያሰራ ኃጢአቶች ዋና ዋና ኃጢአቶች መካከል አንደኛው ነው። ይሄ ከመቼውም ጊዜ በላይ እንዳልኳችሁ በጣም እየተስፋፋ መቷል መቷል ከአመት አመት አዙ አህዙ እየጨመረ እየሄደ እንደሆነ አንዳንድ የውጭ ሀገር ሰነዶችን ተመልክቻለሁ እና የሰው ልጆች ለምንድን ነው ከመቼም ጊዜ በላይ ፈጣሪን ክደው ሴጣን ማምለክ የጀመሩት የሚለው ራሱን የቻለ ጥናትና ምርምር የሚያስፈልገው ቢሆኑ ያው እንግዲህ አንደኛው ዮሐንስ ራዕይ ላይ እንደተቀመጠው ሌሎችም የወንጌል ምዕራፋት ላይ እንደተቀመጠው የመጨረሻው ዘመን ላይ ሲመጣ ብዙዎች አምላክን እንደሚክዱ ተጠቅሷል። ዓለም እንደማይረጋጋ በጦርነት እንደሚታመስ ሀገራት በሀገር ላይ እንደሚነሱ፣ መንግስታት በመንግስታት ላይ እንደሚነሱ፣ ፍቅር እንደሚጠፋ፣ ጥላቻ እንደሚነግስ፣ ወንድም በወንድሙ ላይ እንደሚነሳ፣ የተፈጥሮ አደጋዎች እንደሚበረክቱ በደንብ ተናግሮናልና ያ እውነት አሁን በደንብ በተግባር እየተመለከት ነው ነው ማለት ነው እና ቆመ ብለን እንኳን የራሳችንን ህይወት ስንመረምር ከመቼውም ጊዜ በላይ በሰው ልጆች መካከል ፍቅር ጠፍቷል። በሰው ልጆች መካከል መተሳሰብ ጠፍቷል። ሰዎች ደስታ አልባ ሆነዋል። አማራሪዎች ሆነዋል። ተመስገን ማለትን ረስተዋል። ለሚደረግላቸው ነገር ፈጣሪን ማመስገን ትተዋል። ይሄ እንግዲህ የመጨረሻው ዘመን ምልክት ነው። ዞሮ ዞሮ ግን ሁሌም የሴታን ትልቁ ዓላማ የሰው ልጆችን አስቶ እግዚአብሔርን አስክዶ እኔ ንጉስ ነኝ ብሎ እኔ ጌታ ነኝ ብሎ እኔ ዓለምን የፈጠርኩኝ ነው ብሎ የሰው ልጆችን ሁሉ አሳምነ ወደ ራሱ ከወሰደ በኋላ ጠራርጎ ይዞ ሲኦል ለመግባት ነው። የነቁ ይድናሉ፣ የነቁ ያመልጣሉ። ያልነቁ የደነዘዙና ያንቅላፉ ደግሞ እንደ ምርጫቸው ወደሚሄዱበት ይሄዳሉ። ስለዚህ ምርጫቸው የትኛው ነው? እግዚአብሔርን ተከትለው ዘላለሚያውን ህይወት የግል ማድረግ ወይንስ ደግሞ በዘላለማዊ የሲኦል ህይወት ውስጥ መዳከር። እንግዲህ ምርጫ የትኛው እንደሚሆን በየራሳችሁ አስባችሁ መልስ እንደምትሰጡ ተስፋ አደርጋለሁ። የብዙቻችን ግን በተለይ ደግሞ እግዚአብሔርን እናውቃለን ብለን እንዳቅማችን እሱን የምንለምን እሱን የምንማጸን ሰዎች ምርጫችን የቱ እንደሆነ ይታወቃሉ ምርጫችን የቱ እንደሆነ ይታወቃል። ስለዚህ ጥንቃቄ ልናደርግ ይገባል ለማለት ነው እና ከምንወርቅባቸው ኃጢአቶች መካከል ዋና ዋናዎቹ እንዳልኳቸው እጅግ በርካታ ብዙ የሚሰሩ እግዚአብሔር የሚያወዳቸው ኃጢአቶች አሉ። እዛ ውስጥ እንግዲህ ነግዶ፣ ሰዶማዊነትን፣ ፍርድ ገንደልነትን ብዙ ብዙ ናዎችን ማንሳት እንችላለን እና እነዚህን ለናሙና ዋና ዋና ብዬ ያዝኳቸውን ዋና ዋና ኃጢአቶች ነው እዚህ ላይ ገለጽኩላቸው፣ ገንዘብን ያልገደ ማፍቀር፣ ህይወት ማጥፋት ወይም ደግሞ ሰውን መግደል፣ ዝሙት፣ ምንዝርና፣ ሰውን መጥላት፣ ጥላቻ፣ ባለንጀራን እንደራስ አለመውደድ፣ የእግዚአብሔር ቃል ክዶ ማለት ነው። ሐሰት መናገር፣ ውሸታምነት፣ እንዲሁም ደግሞ ሴጣን አምልኮ በጣም የተስፋፋ የመጣው ሀገራችንን ጨምሮ በመላው ዓለም ላይ የተስፋፋ የመጣው ፈጣሪን መግዳት ስለሆነ እነዚህን ሀጢያቶች ላለመስራት በተቻለ መጠን መትጋት ይኖርብናል። በተቻለ መጠን ወደ እግዚአብሔር ፊታችን መመለስ ይኖርብናል። በተቻለን መጠን እውነቱን መገንዘብ ይኖርብናል። ከመቼውም ጊዜ በላይ መንቃት ይኖርብናል። ያልነቃ ሰው መጨረሻው አያምርምና፣ እንግዲህ ከዚህ መርሃ ግብር እርግጠኛ ነኝ ቁም ነገር እንደቀሰማቸው፣ በቀጣይ እንግዲህ በሌላ መርሃ ግብር እንዲሁ ጠቃሚ በሆነ መርሃ ግብር የምንገናኝ ይሆናል እስከዛው ግን ሰላሙኑ ብዬ ከመሰናበቴ በፊት ይህንን ቻናል ሁለተኛውን ቻናል ሰብስክራይብ እያደርጋችሁ እንድታበረታቱ ሀሳብ ካላችሁ በሀሳብ መስጫው ሳጥን ውስጥ እንድታስቀምጡልኝ እንዲሁም ደግሞ ላይክና ሼር ማድረጉንም እንዳትዘነጉ ማስታወስ እፈልጋለሁ። ወደ ጊዜያችሁን ሰውታችሁ አብራችሁኝ ስለነበራችሁ ወደፊትም ጭምር አብራችሁኝ ስለምትሆኑ ከልብ ከልብ አመሰግናለሁ። ሰላም።